ሳለ አይደለም ገባኝ። አይ ስለ ብሉይ ኪዳን እያወራን ያለ ነው። ብይኑ ምንድን አላስታውሰውም ስላልክ ነው። እዚህ ጋር ይገደል ይላል። ትክክል። ሄደው ያስተማረ አሁን ለምሳሌ አንድ ሰው መጥቶ ከአንድ አምላክ ውጭ ወደ ሌሎቿ ማለት እናምልክ ብሎ ቢያስተምር ምንድን ነው ብይኑ? ያው እዚህ ጋር እንደሚለው ነው የሚሆነው። በብሉይ ኪዳን ጊዜ ከሆነ ጥሩ። አዲስ ኪዳን ላይ የተሻሻለበት አለ ራይት። አለበት። ራይት። የፈለገውን ማምለክ ይችላል የሚል ነፃነት የሰጠበት አለ የአዲስ ኪዳን ህግ ላይ ሙሉ ለሙሉ የተሻሩ ህጎች አሉ። አውጣው አውጣው አውጣልህ። አንድ ተክስተህ አንድ እንግዲህ ኪዳን ላይ የነበረው ህግ ይሄኛው ህግ የተሻረበትን ማስረጃ ስጠህ። ይሄኛው ህግ ስፔሲፊካል የተሻረበት ሳይሆን በአጠቃላይ ከህግ እርግማን እንደፋቀን መጽሐፍ ቅዱስ ይናገራል። የአዲስ ኪዳን መጽሐፍ ቅዱስ እርግማን የሚለው ሌላ ነው። ገላትያ ላይ እኔ የጠየቅሁት ጥያቄ አንድ ሰው ከአንድ አምላክ ውጪ ሌላ አምላክን ሄዶ ሲያመልክ ያለው ብይን ኦሪ ዘዳግም ምዕራፍ አስራ ሰባት ከቁጥር ሦስት ከአምስት እና ኦሪ ዘዳግም ምዕራፍ አስራ ሦስት ከቁጥር ስድስት ከስምንት ድረስ ባለው ጥቅስ ግድያ ነው። አዲስ ኪዳን ላይ ይሄ ነገር ነፃነት አንድ ሰው ከአንዱ አምላክ ውጪ ሲያመልክ የተገኘ ሰው ምንም ችግር የለበትም ራይት አለው መብት አለው የሚለው አዲስ ኪዳን ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ምክንያቱም አዲስ ኪዳን በመሰረቱ ከእስራኤል ወጥቶ ለአሕዛብ የሚሰበክ ነው ሲጀምርም ማለት ነው ራይት እንደተሰጠ ከአንዱ አምላክ ውጭ ያመለከ ሰው ሰው መጀመሪያ ላ የሰራህ ነው ጥያቄው ላይ የብሉይ ኪዳን ህግ የብሉይ ኪዳን ህግ የብኩል የብሉይ ኪዳን እምነት ወደ ሌሎች የሚሰበክ አልነበረም። በቃ ለእስራኤላዊያንና ለእስራኤላውያን ብቻ የነበረ እምነት ነው። አዲስ ኪዳን ህግ ግን ከእስራኤላውያን ወጥቶ ለአህዛብ ሁሉ የሚሰበክ እምነት ነው። ስለዚህ ያ ህግ ይሄ የብሉይ ኪዳኑ ህግ ራሱ ወደ አህዛብ የሚተላለፍ አይደለም። ለምሳሌ ጴጥሮስና ጳውሎስ ከተጣሉበት ምክንያት መካከል ለምን ከአህዛብ ጋር ትበላለህ የሚለው ክርስቲያን ስለነበርክ ይሄን እንዴት ሳታ ተረጋጋ፣ መጀመሪያ ተረጋጋ። አሁን ምንድን ነው ያደርገው ማብራሪያ አይደለም የጠየቅነህ፣ ጥያቄ ነው። አንድ ጥቅስ አምጣ ስንልህ ካለህ አለ ብለህ ትሰጠናለህ፣ ከሌለ የለም ትሰጠናለህ። ጥያቄ ፋላሲ ነው ምናምን ነገር ይሄ ዝም ብሎ የህፃናት ጨዋታ ነው ለእኛ። ከሙስሊሞች ጋር አትሞክሩት፣ ፕሮቴስታንት ጋር እንደምትሞክሩት አይነት አይደለም። ራሱ አንደኛ የቸርች ፋዘርስ ማስረጃ አላመጣህም፣ ሁለተኛ ነገር ደግሞ ጥቅስ አላመጣህም። እንደው እኛ እናግዝ። እንደው ጥያቄው ፋላሲ ነው ብለህ አስበው። መጽሐፍ ሚስጥርን አንድ ጊዜ ያውጣለት መራፍ ሁለት ቁጥር 28 ላይ ያወጣ ለታንዴ ይታያል። መጽሐፈ ምስጢር ሚካኤል፣ ሚካኤል ይሰማል? አዳኔ ለኔ ይታየኛል። አዎ፣ መጽሐፈ ምስጢር ይሄ መጽሐፉ አባ ጊዮርጊስ ዘጋስጫ የጻፉት ኦኬ። ምዕራፍ ሁለት ቁጥር 28 ላይ አንተ ከምታወራው ጋር በጣም ነው የሚጣረሰው። እስኪ አወጣለት ቁጥር 28 ላይ ይታያል። ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያጽሙት አለ። እነሆ ሃይማኖትን በካሉት ላይ በብሉይም በአህዲስም የሞት ትእዛዝ ወጣ ይላል። ምን ማለት ነው? ይን አብራራልኝ። ይሄ ማለት እንግዲህ ሰው ጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ምንድን ነው? ሰው ሃይማኖቱን ከሚክድና ለሰው ማሰናከያ ከሚሆን በአንገቱ ላይ ድንጋይ ታስሮ ወደ ውሃ ውስጥ ቢጨመር ይሻለዋል ነው እያላ ያለው ጌታችን። እኮ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ ይላል። አዎ ሃይማኖቱ በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ፣ የሞት ትእዛዝ ወጣ። ሰው ለምልታቸው ነበራቸው ትሞክራለ ወይ? ኧረ ተረጋጋ። በሰላም እኮ ነው እያወራን ያለ ነው። ለምን ኢሪቴት ትሆናለህ? በአንዴ ኢሞሽናል ሆንክ። በአንዴ ማለት ማጅ ወር ምናምን ነገር የጊልቲነስ ስሜት አትጠቀም። መንፈሳዊ ሰዎች ነን እያወራን ያለ ነው። የሃይማኖት ሰዎች ነን። ጥቅስ ነው፣ በማስረጃ ነው። ሀሳቡ ላይ ብቻ ተኩር። እሺ ካልቻል ካልቻል፣ ኩምበል። አሁን ቀጥል። ምን ይላል መሰላችሁ ያጀማ? እነሆ ሃይማኖትን በካዱት ላይ በብሉይም በአዲስንም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ የሰሩት ማጭዳችሁን ጦር አድርጋችሁ ሰሩት፣ ገራገሩ ጠበኛ ይሁን፣ ደካማውም እኔ ብርቱ ነኝ ብሎ በተናገራል። ከዚ ቀጥል፣ ኢምራን አንብ። እሺ እንደዚህ ይላል የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንቶስን ፍስት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ካህዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። ምንድነው ይህ ሰይፍ የሚለው? እንግዲህ ማለት የሞት ሃይማኖትን የካደ ሰው በብሉይ ኪዳንም በአዲስ ኪዳንም ተመሳሳይ ነው ብይኑ እያለ ነው ያለው። አንተ ከአባ ጊዮርጊስ ጋር ስጫ በልጠ ነው። ይህን ፈታልን። ተረጋግተህ አንድ ጊዜ ሶሪ ድጋሚ ታነባዋለህ። ከ28 ጀምር አንብብለት፣ እስከ 28 እና 29ን አንብብለት ማለት፣ በደንብ አርጋ ወገናችን፣ ግን በዚህ የተናገረ አምላክ ነው ሸህ የሚናገረው አሳይሃለሁ። በኋላ እንደዚህ ይላል ጌታችን በወንጌል በአንገቱ የወፍጮ ዶንጊያ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሀዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩ፣ ማጭዳቸውን ጦር አድርጋቸው አሰሩ። ገራገሩ ጠበኛ ይሁን፣ ደካማውን እኔ ብርቱ ይሁን ይበል ብሎ ተናገረ። ዳዊት አቤቱ ጠላቶችህን ጠላሁ ስለ ጠላትህም ማስህን ፈጽሞ መጥላትህን ጠለኋቸው ጠላቶቼም ሆኑ፣ አለ። የሐዋርያት አለቃ የሐዋርያት አለቃ ጴጥሮስም የኢየሱስ ተከታይ ማለት ነው። ቀለሜንጦስን ፍት ስለምትሆን ሃይማኖት ሰይፍህን መዘፍ፣ በኢየሱስ ክርስቶስ የማያምኑትን ካህዲዎች ጨካኞች በብረት ሰይፍ ተዋጋ አለው። እንግዲህ ይህ ነው ያስቀመጠው። አንድ ጥቅስ እሰጥሀለሁ የሉቃስ ወንጌል ምራፍ ዘጠኝ ከቁጥር የሚመልስ ነው እና እዚህ ጋር በሳይፍ እያሉ ሲያወሩ ኪዳንም ሃይማኖቱን የካደ ሰው የሞት ትዕዛዝ አለበት አሉ። በምንድን ነው ትዕዛዙ አለ። ጦራቸውን ማጨድ ያደርጉ ሰይፍ ብል የሚል ኢሳያስ ሁለትን ጠቅሰውና አጣቅሰው ምንድን ነው ያደረጉት? በአዲስ ኪዳን ላይ ሰይፍ እንዳለ እንደውም ከቀለሜንጦስ መጽሐፍ ላይ ጠቅሰው ጴጥሮስ ለቀለሜንጦስ ለተማሪው ሰይፍ የሚባል ነገር መጠቀም እንዳለበት፣ ሰይፍ ሲባል እኛ ጋር የእውነተኛ ሰይፍ ሳይሆን የብረት ይላል። የብረት ነው የሚለው፣ የራስህ የብረት ሰይፍ ነው የሚለው። አይ አይ መንፈሳዊ ነገር እንዳተረጉመው ማለት መንፈሳዊ ነገር ምናምን፣ መጽሐፉ እኮ የኛ ነው። እናንተ ሀዲሳቱ እንደምተረስስ የብረት ሰይፍ የሚለው ስፕሪችዋል ነው የሚልበትን የአባገር ቤት አሁን አሁን፣ ቅድም ላልከኝ ግን ጥቅሶች አዘጋጅ በአዲስ ኪዳን ከሃይማኖት የወጡትን ሰዎች በፍቅር እንድናያቸው እንጂ እንድንገላቸው ወንጌል አያዝም። በቀል የእግዚአብሔር ብቻ ብሎ ነው የሚያዘው ወንጌላችን። የእናንተ እምነት ግን ግደሏቸው ነው የሚያዘው ተረጋግቻለሁ። ወንድም የእናንተን እምነት ግድያ ለምን? በእኛ እምነት ምሕረት ነው። አዲስ ኪዳን ማስገደድ የለም። ምናሉ መሰለ ምንድን ነው ያሉት መሰለ ጌታችን በወንጌል በአንድ በኩ በአንገቱ፣ የወፍጮ ድንጋይ አስረው ወደ ጥልቅ ያስረው ነው ሃይማኖትን በካሉት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣለ። በብሉይ የምን ትእዛዝ ነው የወጣው? የሞት ትእዛዝ የቱ ጋ ነው የወጣው? የሞት ትእዛዝ ቅድም፣ ልክ እንደዛው በአዲስ ኪዳንም ላይም አለ አለ። መኖሩን ደግሞ ቆይ አንዴ ሚካሄድ ይ አልጨረስኩም፣ አልጨረስኩም በብሉይ ኪዳን ላይ የሞት ትእዛዝ ወጣ ብለው ሲናገር አባ ጊዮርጊስ ሲናገሩ የሞት ትእዛዝ ብለው በሰይፍ የሚገደሉት የነበረው ሊትራሊ ሰይፍ ነው ወይስ አልጎሪካል ሰይፍ ነው? ያ የብሉይ ኪዳኑ ሊትራል ሰይፍ ነው። ኦኬ። የአዲስ ኪዳኑስ? የአዲስ ኪዳኑ የለውም። እንደዛ የብረት ሰይፍ የሚለው ነገር አልጎሪካል ነው። የብረት ሰይፍ የሚለው የአባ ጊዮርጊስ ዘጋስጫ አገላለጽ ነው እና ይፈታል። እሱ እኮ እስኪ የብረት ሰይፍ የሚለው ነገር አልጎሪካል የመጣበትን ማስረጃ ስጠኝ። እኮ አሁን እሱን አልተዘጋጀሁበትም። እኔ ግን ከመጽሐፍ ቅዱስ ምክንያቱም አሁን እየጠየቀኝ ያለው የአዱዋ ጎርጊስ መጽሐፍ ትርጓሜ ስለሆነ ማለት ነው፣ ትምህርት ለማግኘት ተበድላል። በፊት ለፊታችን ግን መጽሐፍ ቅዱስ ስላለ በመጽሐፍ ቅዱስ ልናውራ እንችላለን። ችግር የለውም። ፊት ሂድበት። ምክንያቱም አንተ አሁን እንግዳ ነህ። ጥሩ ስሜት ተሰምቶ እንድንሄድ ስለምንፈልግ ሂድ፣ ቀጥል፣ አውራ። አዎ ለምሳሌ በሉቃስ ወንጌል ምዕራፍ 9 ከቁጥር 54 56 ዌን ጄምስ ኤንድ እንግሊዝኛ መጽሐፍ ቅዱስ ስላለኝ ነው። ጆን ዋንትድ ከሰማይ እሳት ዘንቦ ሰዎችን እንዲበሉ ሲጠይቁት ጌታ ምንድን ያለው? ጌታ ያላቸው ምንድነው? ዘ ሰን ኦፍ ማን ዲድ ኖት ካም ቱ ዲስትሮይ ማንስ ላይፍ በቱ ሴቭ ዘን። የሰው ልጅ ሰዎችን ሊያድን እንጂ ሊገድል ወይም ደግሞ ሊያጠፋ አልመጣም። ስለዚህ ይሄ አጠቃላይ የአዲስ የሮሜ መልዕክት፣ ራፍይህን ሁሉ የሮሜ መልዕክት ምራፍ 12 ከቁጥር 19 ላይ ምን ይላል መሰለህ፣ ቢላቭድ ኔቨር አቬንድ ዩርሰልፍ በት ሊቪ ቱ ዋርዝ ኦፍ ጋድ ነው የሚለው። በቀልም ለራሳችሁ አታድርጉ ለእግዚአብሔር ቁጣ ተዉት ይላል፣ ወይም ደግሞ ለእግዚአብሔር ፍርድ ተዉት ይላል። እና ይሄ የአዲስ ኪዳን ፕሪንስፕላችን ነው። እናንተ ጋር ግን አንድ ሰው ሃይማኖት የምናስተያየየእኛን ተጠይቃለን፣ ሚኪ የእኛን ተጠይቃለን። እድሉን እንሰጣለን። እሺ ችግር የለውም። ግን አሁን የባይብል ላይ የጀመርነው ስለሆነ የባይብልን ጨርስና ከፈለክ ወደ ባይ ሮሜ ምዕራፍ 13 ላይ ያውጣለት። እዛው ለምን ሙሉን አታነበውም? ኢምራንየ አንድ ጊዜ ያውጣለት 13 ላይ። እዚህ ጋ ምን ይላል? ሮሜ 13 አንድ ላይ አላነበብከውም ሙሉ ማለት ነው። አንዷን ብቻ ነው። ምነጥነት ነፍስ ሁሉ በበላይ ላሉ ባለስልጣናት ይገዛ፣ ከአምላክ ካልተገኘ በስተቀር ስልጣን የለምና ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የአምላክን ስርዓት ይቃወማልና፣ የሚቃወሙት ሁሉ በራሳቸው ፍርድ ይቀበላሉ። ገዢዎችን ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንትን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእነሱ ምስጋና ይሆንዳል። ለመልካም ነገር ለአንተ የአምላክ አገልጋይ ነውና፣ በከንቱ ግን ሰይፍን አይታጠቅምና ክፉ ብታደርጉ ፍራ። ቁጠውን ለማሳየት ክፉ አድራጊዎችን የሚበቀል የአምላክ አገልጋይ ነውናል ማ ባለስልጣን በከንቱ ሰይፍን አይታጠቀምና፣ አለ። ሰይፍ የሚለው እዚህጋ ምንን ነው? እዚህጋ ያው ሰይፍማ ሰይፍ ነው። አጎራዴ ምን ሊያደረግበት ነው? ይሄ እኮ ስለ ባለስልጣናት ነው የሚያወራው። ስለዚህ ሰይፍ የሚባል ነገር አለ። አንተ አንድ ነገር ብቻ አይደለም፣ ወታደሩ ሰይፍ ይይዛል እኮ። ለወታደሩ ሰይፍ የሚገድል ምን ይደረጋል? በእናንተ በአዲስ ኪዳን በሰይፍ የሚገድል ማንም ቢገኝ ምንድን ነው የሚደረገው? ሁክሙ ፍርዱ? አልገባኝም። ጥያቄ አንድ ሰው ተነስቶ አሁን በሰይፍ ቢገድል ምንድን ነው ፍርዱ? የአዲስ ኪዳን ፍርዱ፣ የአዲስ ኪዳን ያው የእግዚአብሔር ፍርድ ይቀበላል። እንግዲህ ምንድን ነው የሚደረገው? ምንም አይደረግም። ምን ይደረጋል? ያው ይወጣለት። ራዕይ 13 አስር ላይ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ይላል። ማን ያለው ማን ነው ያለው? ንገረኝ እስኪ። መላኩ ነው ያለው። መላኩ ለዮሐንስ ሲነግረው ምን አለ? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ እኮ። ማለት ግደሉ አይደለም እኮ እያለ ያለው ይገባዋል፣ እንዲገደል ይገባዋል እኮ የሚለው። ክርስቲያኖችም ግደሉ እያለ አይደለም። ማን ማን ይገድለዋል? በሰይፍ የሚገድለው አይደለም እንደዛ አይደለም የሚለው እግዚአብሔር አገልጋይ ነውና በከንቱ ግን ሰይፍን አይታጠቅም እናለ በከንቱ ሰይፍ አይታጠቅም ማለት የገደለውን ሰው የሚገድለው ባለስልጣኑ ይገድለዋል አሁን አሁን ይሄ ባለስልጣን የተባለው የአንድ ሀገር መሪ ወይም አስተዳዳሪ ተሿሚ የሚወስደውን እርምጃ ከክርስቲያናዊ አስተምህሮ ጋር እንዴት ልትወስደው ትችላለን እኮ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገድል ይገባዋል ያለው ማን ነው ይሄ የአይሁድ ሕግ ነዋ አይደለም። አዲስ ኪዳን ላይ እኮ ነው የማወራው። ራ 1313 ላይ እኮ ነው የማወራው እኮ አሁን በሰይፍ አሁን ይሄ የክርስትናው የመመሪያ አይደለም ነው፣ እኔ አሁን እያልኩ ያለሁት አልገባኝም። እና መመሪያ ራ 1310 ላይ መላኩ እኮ ነው መላኩ ከኢየሱስ ኢየሱስ ከእግዚአብሔር ያገኘው ነው። ራ አንዳንድ ላይ ስትመለከተው በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል።